እንዴት ናችሁ የተወደዳችሁ ባለፈው ጨዋታ ላይ ሁለቱን እነዛ የሚያስደንቁ የቅጣት ምት ጎሎች ያስቆጠረው ዴክለን ራይስ በዚያ ጨዋታ ላይ ባሳየው ብቃት ምክንያት በዓለም ላይ ስሙ ገልኗል። በቻምፒየንስ ሊግ በአንድ የጥሎ ማለፍ ጨዋታ ላይ ሁለት የቅጣት ምቶች ጎል ያስቆጠረ የመጀመሪያው ተጫዋች ነው በውድድሩ ታሪክ። ከዚያ ከጥቂት ቀናት በኋላ በሳምንቱ መጨረሻ ቅዳሜ እለት አርሰናል ከብሬንፎርድ ጋር ደግሞ ሲጫወት ሌላ አይነት ተጽዕኖ ፈጠረ። የቶማስ ፓርቴ ጎል ሲቆጠር ወደ ሰባ ሜትር ገደማ ኳስ እየገፋ ሄዶ ያንን የመጨረሻ ኳስ ለቶማስ ፓርቴ ሰጠው። በአርሰናል የቡድን ስብስብ ውስጥ እንደ አድናቆት ለጥቅም የሚውል አንድ ቅጽል ስም አለው። ኦሌክሳንደር ዚንቼንኮ ያወጣውና በኋላ ጆርጂኖ፣ ሌሎችም የአርሰናል ተጫዋቾች እሱን ለመጥራት የሚጠቀሙበት ቅጽል ስም ወጥቶለታል ዘ ሆርስ ፈረሱ የሚል ለአድናቆት ጥቅም ላይ የሚውል እና እንዲያውም በቅርብ ጊዜ ከጥቂት ሳምንታት በፊት ኦሌክሳንደር ዜንቼንኮ አንድ ፈረስ ሲጋልብ የሚያሳይ ቪዲዮ ልኮለት ነበር ይላሉ። ምንድን ነው ብሎ ጠየቀው፣ አንተ ነህ ብሎ መለሰለት። አሁን በአርሰናል የመልበሻ ክፍል ውስጥ ዘሆርስ እየተባለ ነው የሚጠራው። ተጫዋቾቹ ብቻ ሳይሆኑ ጠዋት ወደ ልምምድ ሜዳ ሲመጣ የሚያገኙት ሌሎች የኒውትሪሽን የምን ባለሙያዎችም ሳይቀር ሲያገኙት በዚሁ ቅጽል ስም ነው የሚጠሩት አሉ አሁን ይሄ ተጫዋች ስለዚህ መጠሪያው ሲጠየቅ እንደዚህ የሚሉኝ ቀኑን ሙሉ እንደ ፈረሰ ያለ መታከት ሲሮጥ ስለሚውል ስለማይደክም ነው ይላሉ። በእኔ ብርታት በስታሚና ላይ ባላቸው መተማመን የተነሳ ነው የሚል አሰይጥ ይሰጣል። አርሰናል በመቶ አምስት ሚሊዮን ፓውንድ የክለቡን ሬከርድ ሰብሮ ሲያስፈርም ብዙ ጥንካሬዎች እንዳሉት ይታወቅ ነበር። ለዚህ ነው የክለቡን ሬከርድ አሻሽሎ ከሲቲ ጋርም ተፎካክሮ ይህንን ተጫዋች ከዌስትሃም ወደ አርሰናል ኤዱና አርቴታ ያመጡት ብዙ ጥንካሬዎች እንዳሉት ብናውቅም፣ ስድስት ቁጥር ስምንት ቁጥር የመሀል ተከላካይ ሆኖ መጫወት እንደሚችል ብናውቅም፣ እንደዚህ አይነት ጎበዝ የቅጣት ምት መቺ መሆኑ ግን አልታወቅም። እስከዛ የማድሪድ ጨዋታ ድረስ አርሰናል አራት ዓመት ከቀጥታ የቅጣት ምት ጎል አስቆጥሮ አያውቅም። እዚያ ጨዋታ ላይ ግን በአንድ ተጫዋች የማይዘነጉ ሁለት የቅጣት ምት ጎሎችን በአስራ ሁለት ደቂቃ ልዩነት አስቆጠረ። 93 ጨዋታ ከዚህ በፊት ለአርሰናል አድርጓል። ከዚያ በፊት አራት ጊዜ ብቻ ነበር የቅጣት ምት የመታው፣ አራቱም ያልተሳኩ ነበሩ። በቅርብ ጊዜ ከኤቨርተን ጋር ከዚያ በፊት ከሶስት ሳምንታት አስቀድሞ ከቼልሲ ጋር በተደረጉ ጨዋታዎች ላይ ቅጣት ምት እየመታ ነበር። ግን ባለፈው አላባ ሳካ ላይ ጥፋት ሲፈጽም የብዙ ሰው ግምት የነበረው ሳካ ይመታዋል የሚል ነው ነበር። ራይስም ከመታው የአርሰናል የቆሙ ኳስ አሰልጣኝ ኒኮላ ጆቬ ያሳይ እንደነበረው ምልክት ክሮስ እንዲያደርገው እንጂ በቀጥታ ወደ ጎል እንዲመታው አልነበረም። የቅጣት ምት ስፔሻሊስት ነው ተብሎ አይታሰብም። ግን ራሱ ከጨዋታው በኋላ እንደተናገረው ኒኮላ ዦቨ እንደዛ ቢልም ለሳካ ግን መምታት እየከጀልኩ ነው፣ ጎሉ ይታየኛል አልኩ። ኢፍ ዩ ፊል ኢት ዱ ኢት፣ እንደዛ ከተሰማ ምታ አለኝ። ይለ ግሩም የቅጣት ምት ነበረው። ኩርቷ ከጨዋታው መጠናቀቅ በኋላ ስለ እነዚህ የቅጣት ምትጎሎች ሲጠየቅ ጥሩ እንደሚመታ አውቃለሁ ነገር ግን ብዙ ጊዜ ከዚያ ቦታ ያሻገራል እንጂ ወደ ጎል አይመታም ሪሰርች አድርጌ ነበር ብሏል። ጎል አስቆጣሪ አይደለም ዴክለን ራይስ በአጠቃላይ ወም የተዋጣለት ጎል አስቆጣሪ አይደለም። እስከ ማክሰኞ ድረስ 12 ጎል ብቻ ነበር ለአርሰናል ያስቆጠረው። በዚህ ውድድር ዘመን አርሰናል አንድ የቅጣት ምት ጎል አስቆጥሯል ተብሎ ተመዝግቧል እንደ ስታቲስቲክስ፣ ግን ከፓሪስ አንጃ መጋ በነበረው ጨዋታ ቡካዮ ሳካ የመታውን ያንን የቅጣት ምት የቀጥታ የቅጣት ምት ጎል ብሎ መቀበል የሚቸግር ይመስለኛል። ግን ብዙ ጎል የማያስቆጠር ተጫዋች ቢሆንም ጎል ለማስቆጠር የሚያስችል ቴክኒክ እንዳለው ግን ከበፊት ጀምሮ ማስተዋል ይቻላል። የቅጣት ምቶች ሲመታ፣ የማዕዘን ምቶች ሲመታ፣ አንዳንድ ጊዜም ወደ ጎል ሲሞክር ያ የሹቲንግ ቴክኒክ ስላለው፣ በኮችንግ ጥሩ የቅጣት ምት መቺ ለመሆን የሚያስችል ግብዓት ያለው ተጫዋች እንደሆነ ማየት ይቻላል። ነበር ማኑኤል ፔሌግሪኒ እነዛ ሁለት ጎሎች ከተቆጠሩ በኋላ በዌስትሃም ከዌስትሃም አካዳሚ ወደ ዋናው ቡድን ያሳደጉት አሁን ቤቲስን የሚያሰለጥኑት አሰልጣኝ ታሰልጣኝ ናቸው እና በዌስትሃም ያሰለጠንከው ተጫዋች ሪያል ማድሪድ ላይ ያስቆጠራቸውን የቅጣት ምት ጎሎች አየህ ወይ? እንዴት ያለ ልጅ ነው ተብሎ ሲጠየቁ እኔ ነኝ ከሪዘርቭ ቡድን ያሳደግኩት። ክለቡ በውሰት ሊሰጠው እየፈለገ እኔ ነኝ በክለቡ እንዲቆይ የወሰንኩት መጨረሻ ላይ በ116 ሚሊዮን ዩሮ ሸጠው ክለቡ። ምን አልገረመኝም፣ ምክንያቱም ሁል ጊዜም እንዲህ አይነት ኳሊቲ እንዳለው አውቅ ነበር አሉ። ገና በ19 ዓመቱ ነው ለዌስትሃም ማርክ ኖብል በማይኖርባቸው ጨዋታዎች የአንበልነት ምልክቱን አድርጎ እንዲገባ ያደረጉት አሰልጣኙ። የውድድር ዘመኑ ሲጀመር ዴክለን ራይስ ያው በአውሮፓ ዋንጫው ላይ ከሁሉም የእንግሊዝ ብሔራዊ ቡድን ተጫዋቾች ብዙ የተዳከመው ብዙ የሮጠው እያንዳንዱን ጨዋታ የተጫወተው ተጫዋች ሱ ስለነበር ከዚያ ድካሙ አገግሞ ጥሩ ለመጫወት ወራት አስፈልገውት ነበር። በኋላም የእግር ጣት ጉዳት ገጠመው እና ቶሎ ወደ ብቃቱ ለመመለስ ቸግሮት ነበር። ግን ቦታው ለዘለቄታውን ቢሆን ስድስት ቁጥር አይደለም። የሳጥን ሳጥን አማካይ ሆኖ መጫወት ወይም ስምንት ቁጥር ሆኖ መጫወት ነው። ይሄ ሚኬል አርቴታ በክረምቱ ዙቢ ሜንዲ ሊያመጣ ይችላል የሚለው የዝውውር ፍላጎትም የሚያረጋግጠው ለወደፊቱ መጀመሪያ ሲፈርም በታሰበበት የስድስት ቁጥር ቦታ እንዲጫወት ሳይሆን አሁን ከሞላ ጎደል የራሱ ያደረገው ባለው አማካይነት መጫወት አለበት፣ የስምንት ቁጥር አማካይነት ማለት ነው፣ መጫወት አለበት የሚያስብል ነው። ቅጣት ምቶቹ ግን ጁድ ቤሊንጋምም ከጨዋታው መጀመር በፊት ስለ አርሰናል ያስገረመህ ከጨዋታው በፊት ያልጠበቅከው ነገር አለ ወይም ተብሎ ተጠይቆ በጣም ጠንካራ ቡድን እንደሆነ ስለማወቅ ብዙ አልተገረምኩም። ይልቅ የተገረምኩት ዴክለን ራይስ እነዚያን ሁለት የቅጣት ምቶች ሲያስቆጠር ነው ብሏል። አርሰናል በአራት ሲዝን 64 ቀጥተኛ የቅጣት ምቶችን አግኝቶ አንዱንም አላስቆጠር እግር ኳስ እንዲህ ያለ እንግዳ ነገር ነው። የሆነ ቡድን ለይህን ያህል ዘመን ጎል ሳያስቆጥር ከኖረ በኋላ በአንድ ጨዋታ ሁለት ጎሎች አስቆጠር መጀመሪያ አርሰናል ውስጥ እንዲህ አይነት የቅጣት ምቶች ወይም የቆመ ኳስ ክህሎት እንዳለው መታየት የጀመረው በዱባይ ነበር ይላሉ። ባለፈው ዓመት እንደምታስታውሱት ልክ እንደዚህኛው ኛው ዓመት ሁሉ የመጀመሪያ ፕሪምየር ሊግ ግማሽ ከተጠናቀቀ በኋላ ለሞቃት አየር ጠባይ በሚል አርቴታ ተጫዋቾቹን ይዞ ወደ ዱባይ ሄዶ ነበር እና ያኔ ነው የቆመ ኳስ ልምምድ በሚያደርጉበት ጊዜ ያኔ በአርሰናል ግራ የማዘን ምት መምቻ ስፍራ ላይ የሚገኙ የማዘን ምቶችን ጋብርኤል ማርቲኔሊ ነበር የሚመታው። ራይስ የተሻለ ዴሊቨሪ እንዳለው ሲታይ ከዚያ በኋላ ተወሰነና አርሰናል ሲመለስና ከመጨረሻዎቹ 18 ጨዋታዎች 16ቱን ሲያሸንፍ ብዙ የቆም ኳሶች ጎሎች አስቆጥሯል። በዚያ ቦታ ያለውን የማዘን ምት የመምታት ኃላፊነት ለሱ ነበር የተሰጠው። ቀስ እያለ ነው እንግዲህ ኃላፊነቱ እያደገ የመጣው። ለዚህ ነው ማርቲን ሳሙኤል የታይምሱ ጸሐፊ ምን ይላል ለአርሰናል ብቻ ሳይሆን ለእንግሊዝ ብሔራዊ ቡድንም አሁን እሱን በኤሪክ ካንቶና አጠራር ውሃ ተሸካሚ ወይም ወተር ኬሪየር ማድረግ ትክክል አይደለም፣ ምክንያቱም ተጫዋቹ የበለጠ ነፃነት ሊሰጠው የሚገባ ተጫዋች ነው። ፈተናው የእንግሊዝ ብሔራዊ ቡድን በዚህ ወይ በ10ና 8 ቁጥር ድብልቅ ሚና ብዙ ተጫዋቾች አሉት። ቤሊንጋም፣ ፓልመር፣ ፎደን፣ ሞርጋን ጊብስ ዋይት አይነት ተጫዋቾች አሉት። ስለዚህ ሌሎች አማራጮች ስለሌሉት ተገፍቶ ስድስት ቁጥር ይሆናል እንጂ የእሱን ሚና በስድስት ቁጥርነት መወሰን ተገቢ አይደለም የሚል አንድ አርቲክል ጽፎ ነበር። የድሮዎቹን አማካዮች ነው የሚመስለው፣ የነ ስቲቨን ጀራርድ፣ ፍራንክ ላምፓርድ ካራክተሪስቲክስ ያለው ተጫዋች ነው። የሳጥን ሳጥን አይነት ተጫዋች ነው። በቀደም ከብሬንፎርድ ጋር የነበረው ጨዋታ ላይ ያንን ሁሉ ሜትር ኳስ እየገፋ ሲሄድ ሰባት ጊዜ ነበር የነካው፣ ሙሉ ሜዳውን ነው ያቆራረጠው። እንዲህ አይነት ራኒንግ ፓወር አለው። ለዚህ ነው 1990ዎቹ ሁለትዎቹ መጀመሪያ አካባቢ እናያቸው የነበሩትን የሳጥን ሳጥን አማካዮች ይመስላል የሚሉት ይሄ ራኒንግ ፓወር አለው። የማናቀው የቅጣት ችሎታውን ምት እንጂ የራኒንግ ፓወሩ ስለሚታወቅ ነው የአርሰናል ጓደኞቹም ለሆርስ የሚል ስም የሰጡት በቅርብ ጊዜ በነበሩ ጨዋታዎች ላይ ይህንን የማጥቃት ችሎታውን እያየ ነበር ማንቸስተር ናይትድ ላይ ግሩም ጎል አስቆጥሯል ፐርፎርማንሱም ድንቅ ነበር በፔስቬ አይንድሆቨን ሁለቱም የደርሶ መልስ ጨዋታዎች ላይ ጎልም አስቆጥሯል አሲስትም ሰጥቷል። ስለዚህ ተጽዕኖ ከፍ እያለ እየመጣ ያለ ተጫዋች ነው። በኦልትራፎርድ በነበረው ጨዋታ ለምሳሌ ከማንቸስተር ናይት ጋር ቡድኑ ሲጫወት በሶስተኛ ሜዳ ክፍል ብዙ ፓስ በማድረግ ሁለተኛው አርሰናል ተጫዋች ነበር። ስድስት ቁጥር ሆኖ ለፈረመ ተጫዋች ይሄ ከፍተኛ ነው። በተጋጣሚ ሳጥን ውስጥ ብዙ ኳስ የነካውም ተጫዋች እሱ ነው። ብዙ ኳስ እየገፋ የሚሄደው ተጫዋች እርሱ ነው። አሁን ሚኬል አርቴታ ፈቶ እየለቀቀው ስለሆነ በዚህ ውድድር ዘመን በመጀመሪያዎቹ የአርሰናል ቆይታዎቹ ላይ ከምናየው በላይ ብዙን ፓስ የሚያደርገው ብዙን ኳስ የሚነካው 62 የሚሆነው በባላጋራ ቡድን አጋማሽ ነው። አሁን ከመጣበት ጊዜ ጀምሮ ከ6 ቁጥርነት እለት በ8 ቁጥርነት የተጫወተበት የጨዋታ ቁጥር ይበልጣል። ሚናው ኢቮልቭ እያደረገ መጥቷል። ግን ይሄኛው ጨዋታ ከሪያል ማድሪድ ጋር የሚደረገው ጨዋታ ከስምንት ቁጥርነት ይልቅ አርሰናል የበለጠ በጥንቃቄ እንዲጫወት ስለሚጠበቅ እንደ ሁለተኛ ስድስት ቁጥር ሆኖ ብናየው ተገቢ ይሆናል። እኔ ስምንት ቁጥር ብቻ ብሎ መመደብም ትክክል አይመስለኝም። በእርግጥ ስምንት ቁጥር ሆኖ ነው የሚጫወተው፣ ልክ ነው። አርሰናል አራት ሶስት ሶስት ይጫወታል። አንድ ስድስት ቁጥር ሁለት ስምንት ቁጥር ይጠቀማል። በቴዎሪ ደረጃ እንደዛ ነው። ግን በአፕሊኬሽን ካያችሁት ግን ሚና በሚተገበርበት መንገድ ካያችሁት ግን አርሰናል ኳስ በሚያጣበት ጊዜ በዚህ ራኒንግ ፓወሩ ምክንያት ወይም ብዙ የሚሮጥ ከፍተኛ ኤነርጂ ያለው ተጫዋች በመሆኑ ምክንያት ወደ ኋላ ተመልሶ በቅጽበት ከሌላኛው የአርሰናል ስድስት ቁጥር ብዙ ጊዜ በዛ ሚና ከሚጫወተው ቶማስ ፓርቴ አጠገብ እናየዋለን። ስለዚህ በአንድ ጨዋታ ውስጥ የስድስት ቁጥርነትንም የስምንት ቁጥርነትንም ሚና ቀይጦ በሃይብሪድ ነው የሚጫወተው እንጂ የአንዱ ሚና ተጫዋች ብቻ አይደለም። ራሱ የሚለው እኔ ስድስት ቁጥር ነኝ ነው። የእግር ኳስ ሕይወቴን የቃኘሁት ስድስት ቁጥር ሆኜ እንድጫወት ነው ይላል። ግን ሚካኤል በስምንት ቁጥርነት እንድትጫወት እፈልጋለሁ ካለኝ በደስታን ወደ ሜዳ ምገባው። ጎል ማስቆጠር ኳስ እየገፋው መሄድ ደስ የሚለኝ ነገር ነው ይላል። ይሄ የራኒንግ ፓወሩ ግን የአውሮፓ ዋንጫው ላይ ቅድም እንዳነሳሁት ብዙ ሜዳ በመሸፈን አንደኛ ነበር። ብዙ ደቂቃ በመጫወትም አንደኛ ነበር። ግን ወደፊት ጠጋብሎ ሲጫወት አንዱ ጥቅሙ ፕሬስ የማድረግ ኤነርጂውም ከፍተኛ በጣም ከፍተኛ ኤነርጂ ስላለው የባላጋራ ጋራ ቡድን ከኋላ ቢልድ እያደረገ ለመውጣት ሲሞክር ሀይለኛ የፕሬሲንግ ችሎታ ያለው ተጫዋች ነው። አይደክምም። ይሄ ደግሞ ያስፈልጋል። በፕሬሲንግ ጊዜ አርሰናል በፕሪሚየር ሊግም በቻምፒየንስ ሊግም ከምርጦቹ የፕሬሲንግ ቡድኖች መካከል አንደኛው የሚሆንበት ምክንያት በፓሰስ ፐር ዲፌንሲቭ አክሽን በሚባለው ማለት ነው አንደኛው የራይስ አይነት የሜሪኖ አይነት ሰራተኞችም ስላሉት ነው ነው በቅርብ ጊዜ መሰለፍ ከጀመረበት ጊዜ ጀምሮ ማለት ነው። ስለዚህ ቀስ እያለ ወደ ተሟላ አማካኝነት በፍጥነት እየተሸጋገረ ያለ ተጫዋች ነው። የሚካኤል አርቴታም የዙቢሜንዲ እቅድ ጫፍ የሚደርስ ከሆነ ራይስ ከስድስት ቁጥርነት ይልቅ እንዳልኩት በጨዋታ ውስጥ አርሰናል በሚከላከልባቸው ወቅቶች ወደ ኋላ ስለሚመለስ ያንን የስድስት ቁጥርነት ኳሴ መንጠቅ ለተከላካዮች ሽፋን ከለላ የመሆን ኃላፊነትንም ይወጣል። በዚያው መጠን ደግሞ ቡድኑ በሚያጠቃበት ጊዜ የተጋጣሚ ቡድን ሳጥን አካባቢ ፕሬዘንስ ይሆናል። ሁለቱንም የሚወጣ ነው። ግን ብቸኛው ስድስት ቁጥር ሆኖ የሚጫወትበት ጊዜ እየራቀ ይመስላል። ሌላ ስድስት ቁጥር ለማስፈረም እየሞከረ ስለሆነ ፓርቴ ሰሞኑን እያሳየ ባለው ብቃት እንደው አዲስ ውል ይቅረብለት የሚሉ ብዙ የአርሰናል ደጋፊዎች አሉ። የባለፈው የማድሪድ ጨዋታ ላይም ድንቅ ስለነበር ግን ኮንትራቱ ያልቃል በዚህ ውድድር ዘመን መጨረሻ። ጆርጂኖም ኮንትራቱ ያልቃል። በእነዚህ ፈንታ አማካይ ወይ አማካዮች መጨመሩ አይቀርም። አርቴታ እዛ ቦታ ላይ ቡድኑ በአማራጮች ስስ ስለሆነ ግን ምንም ቢሆን ዴክለን ራይስ አሁን አሰልጣኙ ባለፈው አንድ ዓመት አንድ ዓመት ከሁለት ወር ገደማ በተጠቀመበት ሚና ካየ ነው ግን የወደፊቱ ሚናው ስምንት ቁጥርነት ሚና ነው ዛሬ ያው የባለፈው ጨዋታ ላይ ከፍ ያለ ትኩረት እንዲስብ ያደረጉት ሁለት የቅጣት ምት ጎሎችን ስላስቆጠረ የዛሬው ፐርፎርማንስ ደግሞ ተጨማሪ ስክሩቲኒ ይኖራል እንዴት ነው የሚጫወተው ደግሞ የሚል ሶስተኛው ጎልም ላይ ተሳትፏል በነገራችን ላይ ያንን ኳስ እየገፋ የመሄድ ድራይቭ ማድረግ ችሎታውን ያየንበት ማለት ነው ኳሱን ለማይልስ ሉዊስ ስኬሊ የሰጠው እሱ ነበር በኋላ ነው ስኬሊ ለሚኬል ሜሪኖ ሰጦት ጎል የተቆጠረ ይህንን በቤርናቤው ደግሞ ይደግመዋል ወይ